የኢትዮጵያውያን ቀንን ከኢትዮጵያውያን ጋር ለማክበር ከከተማችን በብዙ ርቀን መተን አቡዳቢ ተገኝተናል። አቡዳቢ ላይ በናሽናል ቲያትር ኢትዮጵያውያን ከተለያዩ የዩናይትድ አረብ ኤምሬትስ ግዛቶች ከሰባቱም ኤምራቶች የተሰባሰቡ ኢትዮጵያውያን በዚህ በዓላቸውን ቀናቸውን እያከበሩ ነው የሚገኙት። እንደሚታወቀው ዩናይትድ አረብ ኤምሬትስ ላይ በርከት ያሉ ኢትዮጵያውያን ስራቸውን፣ ህይወታቸውን፣ ኑሯቸውን አድርገዋል። ከዓመት አንዱን ቀን መርተው ደግሞ በዚህ እለት እንደዚህ ያለ የመሰባሰቢያ የመገናኛ፣ የመዝናኛ፣ የመጫወቻ ጊዜን አሰናርተው ኢትዮጵያውያን ቀን ብለው ሰይመው እያከበሩ ነው የሚገኙት። ዘንድሮ በዩናይትድ አረብ ኤምሬትስ አቡዳቢ ላይ ለሶስተኛ ጊዜ ነው እየተከበረ የሚገኘው። እየተከበረ የሚገኝበት ቦታ ደግሞ የአቡዳቢ ናሽናል ቲያትር ነው። በዚህ በጣም በርከት ያሉ ኢትዮጵያውያን ተገኝተዋል። ከመዲናችን ከክልሎች፣ እንዲሁ ደግሞ ተጋብዘው የመጡ የኪነጥበብ ባለሙያዎችም ከነሱ ጋራ በዓላቸውን በጋራ ለማክበር እዚህ ተገኝቷል። አቡዳቢ ኢትዮጵያውያን ቀንን መከበር ከጀመረ ይሄ ለሶስተኛ ጊዜ ነው። አላማው ኢትዮጵያውያን በጋራ ሆነው ባህላቸውን፣ ታሪካቸውን የሚያስተዋውቁበት መድረክ ነው። ኢትዮጵያ የብዙ ብሔር ብሄረሰቦች ሀገር በመሆኗ በርካታ አልባሳትን ለብሰው ይመጣሉ። ስለዚህ ኢትዮጵያዊነት የሚደምቅበት እሴቶቻችንን የምናስተዋውቅበት መድረክ ነው። ዘንድሮ የተለየው ያው በፊት ዝም ብለን የኮሚኒቲ ቀኑን ብቻ ነበር የምናከብረው። አሁን ግን እንደዛ ተገናኝቶ ተዝናንቶ መሄዱ አንድ ነገር ሆኖ ለሀገራችን የምናደርገው ምን አለ የሚል በውስጡ እንዲካተት አደረግን። በቢዝነስ ፎረሙ ከኢትዮጵያ ካምፓኒዎች ብዙ ካምፓኒዎች እንዲመጡ አደረግን። እዚህ ያሉ የዩናይትድ አረብ ኤምሬትስ ትላልቅ ካምፓኒዎች ልምድ ያላቸው ገናኙ አረግን። የኢትዮጵያና የዩናይትድ አረብ ኤምሬትስ ካምፓኒዎች ማለት ነው። ሁለተኛ ደግሞ ከኢትዮጵያ የመጡ ካምፓኒዎችና እዚህ ደግሞ ያሉ ኢትዮጵያውያን በንግዱ ሰክሲድ ያደረጉትን አገናኘን። ይሄ አንደኛ ልምድ እንዲካፈሉ፣ ሁለተኛ ደግሞ በጋራ ሊሰሩት የሚችሉት ነገር ኢትዮጵያ ላይ ምን እንደሆነ እንዲያዩ፣ ሶስተኛ ደግሞ ኢትዮጵያ ላይ የሚካሄድ የቢዝነስ ፎረም አለ አሁን ከ12 እስከ 13 ለዛም ዝግጅት እንዲደረግ ጭምር ሰርተንበታል። ተርናውቱንም ስታይ በፊቱ በጣም የተለየ ነው፣ ሰው ሶሻላይዝ ማድረጉ በዚህ ወይ ኢትዮጵያውያን እዚህ ያሉት ኢትዮጵያውያን ኢትዮጵያ በልማት በተለያዩ ልማት የምጠይቃቸውን ነገሮች በሙሉ በጣም ግንባር ቀደም ናቸው።

አቡ ዳቢ ናሽናል ቲያትር የኢትዮጵያውያን ቀን የመዝጊያ ስነ ስርዓት እጅግ በጣም በደመቀ ሁኔታ እየተከናወነ ነው የሚገኘው። የዚህ ዝግጅት አንድ አካል የነበረው ደግሞ የእግር ኳስ ውድድር ነው። ስምንት ቡድኖች ለአንድ ወር ያህል ፍልሚያቸውን አድርገው በአንደኝነት ግጥሚያውን አሸንፈው ዋንጫውን የወሰዱት ቡድኖች ደግሞ ከኔ ጋር አጠር ያለ ቆይታ ያደርጋሉ። የዚህ የእግር ኳስ ውድድር ላይ ስትሳተፉ ምን አይነት ስሜት ነበረው? ማሸነፍ በጣም ያው ብዙ አይነት ውጣ ውረዶች ነበሩ፣ ያው ያንን አልፈን ዛሬ ደግሞ ድል የእኛን አርጋን ለዛሬው ቀን ደርሰናል፣ እግዚአብሔር ይመስገን። የኢትዮጵያውያን ቀን ስታከብሮ የመጀመሪያችሁ? እኔ የመጀመሪያ ነው። ብቻ ድባብ ሁሉም ነገር ደስ ይላል። አሸንፈን ደግሞ ስለሆነ በጣም ደስ የሚል ድባብ አለው። አንደኛ ድልም አለው፣ ሁለተኛ ደግሞ አንድነት አብሮነትም ከሀገር ሰው ጋርም አንድ ቦታ ላይ መሰባሰቡ ደስ የሚል ድባብና ደስ የሚል ስሜት ነው የሚሰጠው እና ዛሬ ለእኔ ልዩ ቀን ነው። በእርግጠኝነት ሰራተኞች ናችሁ፣ ከዚህ ከስራ በኋላ ሰው ሀገር ላይ እግር ኳስ ተጫውቶ ማሸነፍ ደስ የሚል ነገር አለው እና፣ እንዴት ነበር የውድድር ቆይታ? ውድድር ቆይታው በጣም አሪፍና አስደሳች ነበር። ያው ፍቅርን የተማርንበት አንድ ላይ ተሰብስበን ፍቅርን ከፍ ያደረግንበት የስፖርት ውድድር ነበር እና በጣም ደስ ብሎናል። የኢትዮጵያ የኢትዮ ሀዲያ ቲም ተጫዋች ነኝ። በጣም ደስ ብሎኛል በጣም ከልክ በላይ የመጀመሪያ ዓመቴ ነው ደግሞ እዚህ እና በጣም ደስ ብሎኛል።

በተለያየ ስራ ላይ የተሰማሩ ኢትዮጵያውያን በጋራ መጥተው የሚገናኙበት ፍቅራቸውን የሚገላለጹበት አንድ መድረክ ነው። ሌላ በጋራ የሚገናኙበት መድረክ ስለሌለ እሱ ነው መነሻው። ኢትዮጵያውያንን ለማቀራረብ እና የጋራ መድረክ እንዲኖራቸው ለማድረግ በአቡዳቢ የኢትዮጵያ ኮሚኒቲ ማህበር በየ አመቱ ያዘጋጃል። ይሄን ኤምባሲው ድጋፍ ያደርግለታል ማለት ነው። ቃላት የሚገልጹት ነገር አይደለም። ምክንያቱም እዚህ ሀገር ሁሉም ውጥረት ነው፣ ሁሉም የሚሯሯጥ ነው፣ ሁሉም ወደዛ ወደዚህ የሚልበት ጊዜ ስለሆነ በእንደዚህ አይነት ነገር ላይ ስትገናኝ የሚፈጥረውን ደስታ ማለት ልክ ሀገር እንዳለሽ እንዲሰማሽ ያደርጋል። ሁሉ ነገር እንዲሆን ነው። ይሄ ባህል ያለባበሱ፣ ይሄ አመጋገቡ፣ አንድ ላይ መሆኑ፣ ያልተገናኙ ሰዎች መገናኘታቸው የሚችሉ ሰዎች ከጠቅላላው ከመላው የመራት ከሰባቱም ስቴቶች መታ ሰው የምንሰባሰብበት ስለሆነ እንደ እኔ በተለይ ደግሞ በዝግጅቱም ለለፋ በሀሳብም በብዙ ነገር ያሳለፈ አይደለም። ኢቨን ዛሬ እንኳን እንደ ድንገት አንድ ሰው ጋብዘሽ እንደዚህ አይነት ፕሮግራም አለይዘሽ መተሽ ብቲ አመቱ እስኪመጣ ድረስ ይናፍቋልና በጣም ደስ ነው። ኢትዮጵያ ላይ ከሚካሄዱት እውነቶች አንዱ የህዳሴ ግድብ የማጠናቀቂያ ፕሮግራም አለ። በሱም የእኛ ኤምባሲ ሁለቱን አንድ ላይ ስታመጪ በአንደኝነት ነው ኮንትሪቢት ያደረግነው። ከሁለት መቶ ሺህ ዶላር በላይ ኮንትሪቢት አድርገዋል። ሌሎች ደግሞ ሀገራዊ ፕሮግራሞች በሀገር ላይ የሚካሄዱትን ሀገራዊ ፕሮግራም፣ የተቸገሩትን መርዳት፣ ህጻናት ማሳደጊያ ላይ ኮንትሪቢት ማድረግ ሁሉም ፕሮግራሞች ላይ አክቲቭሊ የሚሳተፍ ኮሚኒቲ ነው። ለራሳቸው እርስ በርሳቸው በደንብ እንዲተዋወቁና ችግሮቻቸውንም ለማውራት ጓደኝነትንም ለመፍጠር ያግዛቸዋል። ለኤምባሲው ደግሞ በርካቶቹ ኤምባሲን የማያውቁ ኢትዮጵያውያን ይሄን መድረክ ተጠቅመው ኤምባሲ እንዳለ ኮሚኒቲ እንዳለ ችግር ሲገጥማቸው ወደ ኤምባሲ ወደ ኮሚኒቲ መምጣት የሚችሉበትን እድል ይዘረጋል። ሶስተኛው ሀገርን ያስተዋውቃል። ሀገር ማስተዋወቂያ መድረክ ነው። በብዙ ብሔር ብሔረሰቦች አልባሳት ነው የምንደምቀው እና ኢትዮጵያ የብዙ ብሔር ብሔረሰቦች አገር መሆኗን የመቻቻል ሀገር መሆኗን የሃይማኖቶች ተቻችለው ብሔር ብሔረሰቦች ተቻችለው የሚኖሩባት አገር መሆኗን የሚታይበት መድረክ ነው። ለዚህ ጋር ስትሰሪ እነሱ ጋር ያለው ደስታ ይጋባብሻል እና እኔም በጣም ደስተኛ ነኝ በሆነው ነገር። ለሚቀጥለው እንግዲህ ከዚህ አሁን በዚህኛው አመት ከባለፈው ዓመት የተለየው የቢዝነስ ፎረም አዘጋጅተናል። የሚቀጥለው አመት ደግሞ የበለጠ ሌሎች ፕሮግራሞችን አካተን በተሻለ ቦታ ምክንያቱም እዚህ በርካታ ኢትዮጵያውያን አሉ። እነሱንም በበቂ ዝግጅት ተደርጎ በደንብ እንዲመጡ በማድረግ የበለጠ ፕሮግራም እንደምናዘጋጅ ይሄኛው ስንቅ ይሆነናል ብዬ አስባለሁ። ህይወትና ኑሮ በአቡዳቢ አሪፍ ነው ከሞላ ጎደል። ያው የሚጎሉ ነገሮች አሉ፣ አገር ባለመሆን ከቤተሰብ ጋር አብሮ ባለመሆን ምናምን ከሚሉ አንጻር ነው። ከሞላ ጎደል አሪፍ ነው።